ታላላቅ የአውሮፓ ክለቦችን ዕለታዊ ቡድን ዜና ወቅታዊ የዝውውር መረጃ ለእናንተ ውድ አድማጮቻችን የምናደርስበት የዩቲዩብ ገጻችን ላይ ትገኛላችሁ። ለዚህም ሰዓት የአውሮፓ ትልቅ ክለቦችን የተመለከተ ሰፋ ያለ የዝውውር መረጃ ይዘናል። ሲጠበቁ የነበሩ ዙሮዎች ተጠናቀቁም፣ የአሰልጣኝ ሹምሽር ዛሬም ቀጥሏል። ሪያል ማድሪድ በይፋ ተጫዋች ያስፈርመዋል። ባርሴሎና አንድ ተጫዋች ለማስፈረም ከጫፍ ደርሷል። በተለይም በአውሮፓ ትልቅ ክለቦች ውስጥ ካገኘናቸው ወሳኝ የሚባሉ መረጃዎች ነው። በተወዳጁ የእንግሊዝ ፕሪሚየር ሊግም ሲጠበቁ የነበሩ ትልልቅ ዝውውሮች ነበሩ። ላብነት ያክል ውድ ቤተሰቦቻችን ሊቨርፑሎች በስተመጨረሻም በብዙ ድርድር የሚፈልጓትን ገንዘብ አግኝተዋል፣ በአንድ ተጫዋች ሽያጭ ላይ። ከዛ በተጨማሪ ዛሬ ይፋ ያደርጉታል አሊያም በ24 ሰዓት ውስጥ ይፋ ያደርጉታል የተባለው የሊቨርፑልን ዝውውር ጨምሮ በሊቨርፑል በኩል አዳዲስ ውር መረጃዎችን እናነሳለን። ስሞት አንፊልድ ቅበሩኝ ስቲቨን ሼራርድን በተለየ መንገድ ዛሬ ልናነሳ ግድ ይለናል። ለሊቨርፑል ደጋፊዎች በመረጃ ክፍለ ጊዜያችን ተጨማሪ የቡድን ዜና ይዘናል። አርሰናሎች ሊያስፈርሙት የሚሹት ስራ የጀመሩት ወይም ድርድር የጀመሩበት ተጫዋች ቤንጃሚን ሼሽኮን ማንሳት ግድ ይለናል። ምክንያታችን ግን በርከት ያሉ የአርሰናል ደጋፊዎች ጊዮኬሬስክ ምርጫችን ነበር ካሉ በኋላ ነው። ይህን መረጃ ለመመልከት የወደድ ነው። ለአርሰናል ደጋፊዎች ቪክተር ጊዮኬሬስክ አሊያም ደግሞ ቤንጃሚን ሼሽኮ በሚለው ላይም እንግዲህ ለሁለት ቢከፈሉ በርካቶች ግን ቤንጃሚን ሼሽኮ ትክክለኛ ምርጫ ነው የሚሉበትም የራሳቸው ምክንያት አለ። እኛ ቁጥሮችን እናነሳለን። ከዛ በተጨማሪ አሁንም ተጫዋች ከሪያል ማድሪድ ለማምጣት የአርሰናል ፍላጎት ነው። የአርሰናልም ተጫዋች በቋሚ ዝውውር ክለቡን መልቀቁ እንደዚሁ ተረጋግጧል። በዩናይትድ የተገፉ የተከፉ፣ ክለቡን ለቀው ከወጡ በኋላ በስኬት ጎዳና ላይ በተለይም በጥቂት ዓመታት ውስጥ እንመለከታቸው ነበር ዋንጫ እንኳን ያላነሱት ወይ ፍጻሜ ደርሰዋል ወይ በሊጋቸው ከፍተኛ ግብ አስቆጣሪ ውስጥም ተካተዋል። የብሩኖ ፈርናንዴዝ ግን ከዛ የተለየ ነው። በዩናይትድ ያልተገፋም ግን ተከፍቷል። በተለይም ከስኬት ጋር በተያዘ የዩናይትድ በዚሁን ያክል ደረጃ መውረድ ለብሩኖ ደስታን አልሰጠም። ዘአትሌቲክ ቢቢሲ ሳሙኤል ሉከረስት ከጋዜጠኞች ፋብሪዚዮ ሮማኖን ጨምሮ ማለት ነው ዩናይትድ ቤት ስጋቱ ከፍ ብሏል። የማንቸስተር ዩናይትድ ተስፋና ብሩኖ ፈርናንዴዝን በተለየ መንገድ ልናነስ ወደናል። ዘአትሌቲክ ቢቢሲ ሳሙኤል ሉካረስት ፋብሪዚዮ ሮማኖን ዋቢ ያደረግንበትን መረጃ ለዩናይትድ ደጋፊዎች ዛሬ በስፋት እናደርሳለን። የብሩኖ ፈርናንዴዝን ጉዳይ ከዛ በተጨማሪ ዳንሰኛው ስለ ዩናይትድ የሚለን ነገር አለ። ለዩናይትድ ደጋፊዎች ዳንሰኛው ምን አለ? ታደምጡታላችሁ። የቼልሲ ባለቤቶች ሶስት ዓመት ሆኗቸዋል አንድ ነጥብ አንድ ቢሊየን ፓውንድ ወጪ አድርገዋል። አንድ ኮንፈረንስ ሊግ ዋንጫ አሳክተዋል። ለየት ያለ መረጃ ለቸልሲ ደጋፊዎች በዚኛው ጥንቅራችን ስናደርሳችሁ፣ ማንቸስተር ሲቲዎች ደግሞ ተጫዋች ለማስፈረም የመጀመሪያ ዙር ጥያቄ በዛሬ እለት አቅርበዋል። ፕሪምየር ሊጉ ላይ ለየት ያሉ አነጋጋሪ መረጃዎችንም ለውድ አድማጮቻችን ይዘናል። የምናስደምጣችሁ ነው የሚሆነው እስከ ፕሮግራማችን ፍጻሜ ዛሬም ቆዩ። ላይክ ሰብስክራይብ፣ ሼር ማድረግ እንዳይረሳ። የዝውውር ቻናላችን ላይ ትገኛላችሁ ከሺህ በላይ ሰብስክራይበር ባለው ማለት ነው። የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ ሰዓታት ይቀሩታሉ ውድ ቤተሰቦቻችን ሊደረግ ከሰሞኑ ከዚህ ጋር በተያዘ ለየት ለየት ያለ መረጃ ስናደርሳችሁ ነበረ። አንደኛው የጀርመኑ ስቴዲየም የአሊያንዝ አሬና ማለት ነው የባየር ሞኒክ ስቴዲየም ሁልጊዜም ለአዲስ ክለቦች ቅድሚያ ይሰጣል ብለናችሁ ነበር። እናም በፍጻሜ ጨዋታ ፓሪሰን ዠርሜን ተመራጭ ቡድን ሊሆን ይችላል የሚለውን ግጥምጥሞሽ አድርሰናችሁ ነበር። ሌላ በጣም አነጋጋሪ ግጥምጥሞሽ እንንገራችሁ። በእግር ኳስ በእርግጥ ግጥምጥሞሽ አይሰራም፣ ግን መደጋገሞች አንዳንድ ጊዜ ሲደገሙ እንደገና እናያቸዋለን። ላብነት ያክል በባየር ሙኒክ አሊያን ዛሬና ስቴዲየም ላይ የጣሊያን ቡድኖች የፍጻሜ ጨዋታ አይቀናቸውም። ላብነት ያክል 1993 ዓ ም ማርሴ ኤስ ሚላንን አሸንፎታል፣ አሊያን ዛሬ ላይ ነው። ሌላኛው አሊያን ዛሬና ላይ ሽንፈት የገጠመውም በ1997 ዩቬንቱስ ነው። ዩቬንቱስ የጣሊያኑ ክለብ በጀርመኑ በቦሩሲያ ዶርትመንድ ተሸንፎ ነበር ያኔ ዋንጫውን ያጣው። እንደዚህ አይነት ግጥምጥሞች በብዙ መንገድ ሲሰላ የአውሮፓ ሻምፒዮንስ ሊግ ዋንጫ ወደ ፓሪስ ሰንጀርሜን እየመሰለ ይገኛል። ግጥምጥሞሽ በእግር ኳስ ዋጋ አለው ባይባልም ግን መደጋገሙ አሳሳቢ ሊሆን ይችላል። ለማንኛውም የአውሮፓ ሻምፒዮንስ ሊግ ቅድመ ግምት 54 በመቶ ለፓሪስ ሰንጀርሜን፣ 46 በመቶ ለኢንተር ሚላን ተሰጥቷል። የእናንተን ምልከታ በሀሳብ መስጫ ሳጥናችን ላይ ማስፈር ትችላላችሁ። ሪያል ማድሪዶች በስተመጨረሻም ሲጠበቅ የነበረውን ዝውውር ይፋ አድርገውታል። እንግሊዛዊ የመስመር ተጫዋች ትሬንት አሌክሳንደር አርኖልድን ከሊቨርፑል በዛሬው ዕለት በይፋ አስፈርመዋል። ሎስ ብላንኮች አርኖልድን ለዓለም ክለቦች ዋንጫ ውድድር ለማሳተፍ ከሊቨርፑል ጋርም ስምምነት ሲደርሱ ሪያል ማድሪድ ለሊቨርፑል አስር ሚሊየን ዩሮ ከፍለዋል። በስተመጨረሻም አስር 10 ሚሊዮን ዩሮ ብቻ ነው ሊቨርፑል ያመለጠው ማለት ነው። ምክንያቱም ጥር ላይ 20 ሚሊዮን ዩሮ ሪያል ማድሪድ አቅርበው እንደነበረ እናውቃለን። ለዚህ ዝውውር አሌክሳንድር አርኖልድ በነጻ ያጡት ሊቨርፑሎች አሁን ላይ አስር ሚሊዮን ዩሮ ማግኘታቸውን አረጋግጠዋል። ሪያል ማድሪድ በአሌክሳንድር አርኖልድ ኮንትራት ውስጥ አንድ ቢሊዮን ዩሮ የውል ማፍረሻ አካትተዋል። ከሰሞኑ ላሚን ያማል በባርሴሎና ኮንትራቱን ሲፈርም አንድ ቢሊዮን ዩሮ የውል ማፍረሻ እንደተቀመጠበት ይታወቃል። ያው በሌላ አማርኛ። ተጫዋቾቹ በትንሹ በሶስት ዓመት ውስጥ ወደ ሌላ ክለብ አይሄዱም እንደማለት ነው። ምክንያቱም በጊዜ ሂደት የውል ማፍረሻቸው እየቀነሰ ይመጣል። አንድ ቢሊዮን ዩሮ የውል ማፍረሻ ሆኖ በዛሬ ዕለት በሪያል ማድሪድ ፊርማውን አኑሯል። በዓለም ክለቦች ዋንጫም በሪያል ማድሪድ እንደሚጫወት ተረጋግጧል። እንደሚታወቀው ትሬንት አሌክሳንደር አርኖልድ በሊቨርፑል ሳለ የስልሳ ስድስት ቁጥር መለያ ለባሽ እንደነበረ ይታወቃል። በሪያል ማድሪድስ የሚለውን እንመልከት። በስፔን ላሊግ ህግ መሰረት ተጫዋቾች ከ1 እስከ 25 ያለውን ቁጥር ብቻ እንዲጠቀሙ ይገደዳሉ። ይህን ተከትሎ አሌክሳንድር አርኖልድ በሪያል ማድሪድ ቤት ከ1 እስከ 25 ካሉ ያልተያዙ ቁጥሮች ውስጥ አንዱን የሚለብስ ይሆናል። አርኖልድ ከሊቨርፑል አካዳሚ ስመጣ የተሰጠውን የ66 ቁጥር መለያ እስካሁን እንደሚለብስ ይታወቅ ነበር። በሊቨርፑል አርኖልድ ካሳየው ትልቅ እግር ኳስ እድገት በኋላ አነስተኛ ቁጥር የመልበስ እድል ቢሰጠውም የመጣበትን ለማስቶት ቁጥሩን መልበስ ቀጥሎ ነበረ። ሊቨርፑል ወጣት ተጫዋቾች በፍጥነት ስኬታማ ይሆናል ብለው እንዳያስቡ እና በሚያሳዩት እድገት እንዲቀጥሉም እንዲረዳቸው ትልቅ ቁጥር እንዲለብሱ የሚያደርጉ ነበረ። ለማንኛውም ትሬንት አሌክሳንደር አርኖልድ 66 ቁጥር መለያን ከሊቨርፑል መለያ ጋር እንደዚሁ ተሰናብቷታል። ቀጣይ ስንት ቁጥር መለያን በሪያል ማድሪድ ይሰጠዋል የሚለው ደግሞ በጉጉት የሚጠበቅ ነው የሚሆነው ከአንድ እስከ 25 ያልተያዘ ቁጥር ብቻ ይለብሳል ተብሎ ይጠበቃል። ካርሎ አንቾሎቲ እንደ ሪያል ማድሪድስ የሚሆን የለም ብለዋል። በሪያል ማድሪድ ያሳለፍኩትን በየትኛውም ክለብ ላሳልፈው አልችልም። እንደዛ አይነት ነገርን ላሳለፍ የምችለው በሪያል ማድሪድ ብቻ ነው ብለዋል። ትልልቅ የፍጻሜ ጨዋታዎች፣ ቤርናቢዮ ያለው ድባብ ጨምሮ ሁሉ ነገር በሪያል ማድሪድ ብቻ የሚሆን በሌላ ክለብ ማልደግመው ብለዋልና፣ እንደ ሪያል ማድሪድስ የምገልጸው የለም ብለዋል። ከዛ በተጨማሪ እሳቸውም ከሪያል ማድሪድ አልተሰናበትኩም ብለዋል። ከሪያል ማድሪድ ስንብት የለም እና በሪያል ማድሪድ ቤት ሁሌም አለውኝ። ስለዚህ ስንብት አይደለም ለተወሰነ ጊዜ ብቻ ነው ከሪያል ማድሪድ የምርቀው። ከሪያል ማድሪድ ወጥቶ መቅረት የለም ብለዋል። እናም ድጋፋቸው ሁልጊዜም ከሪያል ማድሪድ ጎን እንደሆነ ገልጸዋል። ሌላው እሳቸው ከብራዚል የብሔራዊ ቡድን ጋር በተያዘ በስኬት ደረጃ ሲጠየቁ ብራዚልን ልክ እንደ ሪያል ማድሪድ አደርገዋለሁ ግን እንደ ዘንድሮ አይነት ሪያል ማድሪድ አደለም እንደ አምኖ አይነት ሪያል ማድሪድ ብለዋል። ዘንድሮ ብዙ ነገር ያጣ ሪያል ማድሪድ ነው። ከአንድ ኬሊያን መባፔ ስኬት ውጪ እንደ ቡድን ስኬት የሌለው ሪያል ማድሪድ ነው። በአውሮፓ ሻምፒዮንስ ሊግ አርሰናል ተሸንፎ ወጣ በ ስፔን ሱፐር ካፕ እና ኮፓ ዴላሬ በባርሴሎና ተሸንፎ ዋንጫውን አጣ። ላሊጋውን በባርሴሎና በነጥብ ተበልጦ አጣ። የዓለም ክለቦች ዋንጫን ብቻ ተስፋ ያደረገ ቡድኑ። እሳቸውም ለዛ ይመስላል እንደ ዘንድሮ ማድሪድ ሳይሆን እንደ ከዚህ ቀደሙ ማድሪድ ብራዚልን አደርገዋለሁ ብለዋል። ዩቬንቱሶች ደግሞ በሪያል ማድሪድ ቤት የጨዋታ ድል እያገኘ ያልሆነውን የ18 ዓመቱን ኤንድሪክን በውሰት ማስፈረም ይፈልጋሉ ተብሏል። እንደሚታውቀው ካርሎ አንቾሎቲ የሪያል ማድሪድ አሰልጣኝ ሆነው ድል ያልሰጡትን ኤንድሪክን በብራዚል ብሔራዊ ቡድን ጥሪ ያደርጉለታል ተብሎ አይጠበቅም። በዓለሙ ዋንጫ ብሔራዊ ቡድኑ መወከል የሚፈልገው ታዲ ኤንድሪክ የመጫወቻ ደቂቃን ፍለጋ በዣቪ አሎንሶ ቡድን ውስጥ ይካተት አይካተት ካወቀ በኋላ በቀጣይ ክለብ ያፈላልጋል ተብሎ ይጠበቃል። በተለይም የውሰት ዝውውርን ቅድሜ ጣ የተባለው ተጫዋቹ በሪያል ማድሪድ የመጫወት ሕልም ስላለው ዩቬንቱሶች ይህን ነገር ያውቃሉ። ናምለ ተጫዋቹ በቂ የመጫወቻ ደቂቃን ከማመቻሸት ጋር ቢቻል በቋሚ ዝውውር ካልሆነ በውሰት የማስፈረም ፍላጎት አላቸው ተብሏል። በቀጣይ ዝውውር መስኮቱ ሲከፈት በትልቁም እንቅስቃሴም ያደርጋሉ ተብሎ ይጠበቃል። ሪያል ማድሪድ የዓለም ክለቦች ዋንጫ ውድድርን የሚያሸንፍ ከሆነ ለተጫዋቾች የጉርሻ ገንዘብ እንደሚሰጡ ፍሎሬንቲኖ ፔሬዝ አረጋግጠዋል። የሎስ ብላንኮች ተጫዋች ዋንጫውን ካሸነፉ እያንዳንዳቸው አንድ ሚሊዮን ዶላር ጉርሻ እንደሚሰጣቸው ተዘግቧል። ፊፋ ለዓለም ክለቦች ዋንጫ ተሳትፎ የሚሰጠውን ገንዘብ ጨምሮ ለአሸናፊው አጠቃላይ አንድ ቢሊዮን ዶላር ለሽልማት ማዘጋጀቱ ይታወቃል። ይህ ትልቅ የሚባል ገንዘብ ነው። ውድ ቤተሰቦቻችን ፍለረንቲኖ ፔሬዝም ከዚህ ላይ ጨምሮ በአጠቃላይ በጉርሻ አንድ ሚሊዮን ዩሮ ለአንድ ተጫዋች ብለዋል። ሪያል ማድሪድ ብቸኛ ዋንጫውን ሊያሳካ የሚችለው በዚህ ውድድር ዓመት እሱን ነው እና ፍለረንቲኖ ፔሬስ ተጫዋቾቻቸውን እያነቃቁ ይመስላል። በእርግጥ ትልቅ የሚባል ገንዘብ ነው ለተጫዋቾቹ በአንድ ጨዋታ ብቻ የቀረበላቸው። ባርሴሎናዎችም ተጫዋች ለማስፈረም እጅግ በጣም ተጋርበዋል። እንደ ሞንዱ ዲፖርቲቮ ዘገባ ከሆነ የባርሴሎና ቁጥር አንድ ምርጫ የሆነው ዢዋን ጋርሻን ለማስፈረም ስራዎች በጥሩ ሁኔታ እየተሰሩ ይገኛሉ። የአንድሬ ቴርስቴገን ፈላጊን ደግሞ በሌላኛው አቅጣጫ ባርሴሎናዎች እየተጠባበቁ ይገኛሉ። ሆዋን ጋርሻን ለማስፈረም አርሰናል ብርቱ ፉክክር ቢገጥማቸውም አሁን ግን የማሳመኑ ስራ በባርሴሎና ቤት በጥብቅ እየተሰራ መሆኑን ሞንዶ ዲፖርቲቭ አስነብቧል። የሞንዶ ዲፖርቲቮ ዘገባም ፋብሪዚዮ ሮማኖ በፊት ገጹ ላይ ዛሬ ይዞት ወጥቷል። ቁጥር አንድ ምርጫቸው ነው ተብሏል። ሼዝኒ የአንድ ዓመት ኮንትራቱን በቅርቡም በክለቡ ይፈርማል ተብሎ ይጠበቃል። ስለሆነም ባርሴሎና ቤት የአንድሬ ቴርስቴገን ነገር እያበቃለት ይገኛል ኤርሚዳን ዲሚርሆች በአሁኑ ወቅት በጨዋታ ሰዓት ደስተኛ ስላልሆነ በዚህ ክረምት ከስቱትጋርት ሊለቅ ይችላል በቡንደስሊጋ 25 የገባ አስተዋጽኦ አለው በ15 ጎሎች የክለቡ ከፍተኛ ገባ አስቆጠሪ ነው ዘንድሮ በእያንዳንዱ 123 ደቂቃ አንድ ጎል ያለው እንዲሁም በመጀመሪያው የውድድር ዘመን የዋንጫ አሸናፊ ሆነዋል ታዲያ ተጫዋቹ ራሱን ለጨረታ አቅርበዋል። የመጫወቻ ደቂቃ ለማግኘቱ ነው ምክንያቱ ተብሏል። ስቱትጋርትን የሚለቀውን ዲሚሮቪችን ለማስፈረም የትኛው ክለብ እንቅስቃሴ ያደርጋል የሚለው ደግሞ ከጁን አንድ ጀምሮ በትልቁ የሚጠበቅ ይሆናል። ፋብሪዚዮ ሮማኖ መረጃውን አረጋግጦታል። ሲጠበቅ የነበረው የጣሊያን አሰልጣኝ ማሲሚሊያኖ አሌግሪ ሹመት በዛሬው ዕለት ጸድቋል። ወደ አሰልጣኝነት በመመለስ ሰርጂዮ ኮንሴሳኦን በመተካት ኃላፊ ሆነዋል። የቀድሞ የፖርቱ አሰልጣኝ ከአምስት ወራት ቆይታ በኋላ በትላንትናው ዕለት ከኤስ ሚላን ጋር ተለያይተዋል። ማሲሚሊያኖ አሌግሪ ከዩቬንቱስ ጋር ከተለያዩ በኋላ ከግንቦት 2024 የውድድር ዘመን አንስቶ ያለ ኃላፊነት ነበሩ። ኤስ ሚላን በዘንድሮ የውድድር ዓመት በሴሪዮ ስምንተኛ ደረጃን ሲያጠናቀቅ ከአውሮፓው የትኛውም መድረክ ተሳትፎ ውጭ እንደሆነ ይታወቃል። የክለቡ ደጋፊዎች በሊጎ የመጨረሻ ጨዋታ በክለቡ የአሜሪካ ባለሀብቶች ላይ ቅሬታ ሲያሰሙ እንደነበረ ይታወቃል። በእርግጥ የአሜሪካ ባለሀብቶች ላይ በርካታ ክለቦች በተለይም በአሜሪካ ባለሀብት ስር የተያዙት በዚህ ውድድር ዓመት በስፋት ቅሬታ ያሰሙበት አመት ነበረ። ላብነት ዩናይትድን መጥቀስ ይቻላል። ከዛ በተጨማሪ ውድ ቤተሰቦቻችን የማሲሚሊያኑ አሌግሪ ሹመት ከዛሬ ጀምሮ የጸደቀ ነው። በቀጣይ ክረምት ላይ የሚፈልጓቸውን ተጫዋቾች ወደ ቡድኑም ኤሲ ሚላን እንደሚያመጣላቸው ቃል ገብቷል። በተወዳጁ የእንግሊዝ ፕሪሚየር ሊግ ዴቪድ ሞይስ ዳግም ተመልሰው የቀድሞ ክለባቸውን ኤቨርተንን ማሰልጠን ከጀመሩበት ጊዜ ጀምሮ 31 ነጥቦችን ሰብስቧል። ቡድኑ ታዲያ ዴቪድ ሞይስ 31 ነጥብ ሲሰበስቡ ከኤቨርተን በላይ ነጥብ የሰበሰበው ሲቲ 37፣ ማንችስተር ሲቲ 36፣ ቼልሲ 32 ብቻ ነው። ከአርሰናልና ካስቶን ቪላ እኩል 31 ነጥብን ሰብስበው ሦስተኛ፣ አራተኛ ደረጃ ላይ ተገኝተዋል። እጅግ በጣም አስደናቂ የሚባል ስራን ሰርተዋል። በቀጣይ ውድድር አመት ደግሞ ኤቨርተን እንዳሁኑ አይነት አደጋ እንዳይገጥመው ቡድኑ በማጠናከር ከፍተኛ ዝውውሮችን ያደርጋሉ ተብሎ ይጠበቃል። የዴቪድ ሞይስ መምጣት ግን በኤቨርተን ቤት ቡድኑን በብዙ አሻሽሎታል። አርጀንቲናዊ የቶትናም ተከላካይ ክርስቲያን ሮሜሮ እንግሊዝ ውስጥ መኖር በጣም ከባድ እንደሆነበት ተናግሯል። እንግሊዝ ለመኖር ከባድ ነው ያለው ሮሜሮ፣ ለእኔ ብቻ አይደለም። እኔ ወደ ልምምድ ሄጄ መስራቴን እወደዋለሁ፣ ነገር ግን ለቤተሰቤ በጣም ከባድ ነው ብሏል። ለቤተሰቦቼ በጣም ከባድ ነው፣ ሁልጊዜም በዝናብና ቅዝቃዜ ምክንያት ዘግተው ነው የሚቀመጡት። እነሱ እየተሰቃዩ ነው ሲል ተደምጧል አክሎም በላሊጋ መጮ እፈልጋለሁ። የምናፍቀው ነገር በቀጣይ ሻምፒዮንስ ሊግ ማሳካት እፈልጋለሁ ብሏል። እንደሚታወቀው ተጫዋቹ መዳረሻው የዲያጎ ሴሞኖ ቡድን አትሌቲኮ ማድሪድ ይሆናል ተብሎ ነው የሚጠበቀው። አስቀድሞም በቃል ደረጃ ከስምነት መድረሱም እየተዘገበ ይገኛል። ስለሆነም ተጫዋቹ ወደ አትሌቲኮ ማድሪድ ያመራል። በዛሬው እምነት የሰጠው ጋዜጣዊ መግለጫ የሚያመለክተው ቶትናምን ለመልቀቅ ምን ያህል እንደጓጓ ነው። ሕይወት በእንግሊዝ ለኔና ለቤተሰቤ እጅግ በጣም ከባድ ሆኗል። ብለዋል የአውሮፓ ሱፐርካፕ የፍጻሜ ጨዋታ በጣሊያን 25000 ብቻ ደጋፊዎችን በመያዝ አቅም ባለው የዩድኒዜ ስቴዲየም እንደሚደረግ ተረጋግጧል። በፈረንጆች አቆጣጠር ኦገስት 13 ይደረጋል። በማና በማ መሀል ካላችሁ በኤሮፕ ሊግ አሸናፊው ቶትናም ሆትስፐርስ እና ለተቀዳሚ ምሽት አራት ሰዓት ኢንተር ሚላን እና ፓሪሰን ዥርሜን የአውሮፓ ሻምፒዮንስ ሊግ አሸናፊ መካከል ይደረጋል። ስለሆነም ቶትናም ሚላንን ኢንተር ሚላንን ወይስ ፓሪሰን ዥርሜንን ነው በሱፐርካፑ የሚገጥመው ነው የሚለው የሚጠበቅ ሲሆን መጫወቻ ሜዳው ግን እዛው ጣሊያን ዩዲኒዜ ስቴዲየም 25000 ደጋፊት ብቻ ሆነዋል። የማይሰር ሲቲ ዋነኛ ተፈላጊ የነበረው ታይጃኒ ራይንደርስ በዛሬው ዕለት የመጀመሪያ የዝውውር ጥያቄ ቀርበዋል። ማይሰር ሲቲዎች ለተጫዋቹ የመጀመሪያ ዙር ጥያቄ 50 ሚሊዮን ዩሮ፣ የተጫዋቹ አቅም እየታየ የሚጨመር 10 ሚሊዮን ዩሮ፣ በጥቅሉ 60 ሚሊዮን ዩሮ የሚጠጋ የዝውውር ሂሳብ ለኤስ ሚላን በዛሬው ዕለት አቅርበዋል። ኤስ ሚላኖች ለታይጃኒው ራይንደርስ ከማንቸስተር ሲቲ በዛሬው ዕለት የቀረበላቸውን አጠቃላይ ጥቅል 60 ሚሊዮን ዋጋ በተመለከተ ምላሽ ይሰጣሉ ተብሎ ይጠበቃል። የማንቸስተር ሲቲ የክረምት የዙጉር መስኮት የመጀመሪያ ፈራሚም ይሆናል ተብሎ ይጠበቃል። የኤስ ሚላን ምላሽ እንደደረሰን ደግሞ እዚሁ ቻናላችን ላይ የምናቀርብላችሁ ይሆናል። ከሶስት ዓመት በፊት ልክ በዛሬው ዕለት ነበረ ክለርክ ካፒታል እና ቶድ ቦሊ የቼልሲ ባለቤት የሆኑት። ባለፉት ሶስት ዓመታት የቼልሲን አፈጻጸም በነኚህ ሁለት ባለቤቶች ስር ካየን ስድስት አሰልጣኝ ቀይረዋል። በሶስት ዓመት ውስጥ 149 ተጫዋቾችን አሳትፏል። ቡድኑ ለተጫዋቾች ዝውውር ብቻ 1.1 ቢሊየን ፓውንድ ወጪ አድርገዋል። በፕሪሚየር ሊጉ 12ኛ፣ ስድስተኛና አራተኛ ሆኖ ጨርሰዋል። ብቸኛ ዋንጫቸው በሶስት ዓመት ውስጥ የኮንፈረንስ ሊግ ዋንጫ ነው ማለት ነው። በስድስት አሰልጣኝ በ1.1 ቢሊየን ፓውንድ የዝውውር ሂሳብ ኮንፈረንስ ሊግ፣ የቸልሲ ደጋፊዎች የባለ ሀብቶቹን የሶስት ዓመት ቆይታ በስኬት የሚታይ ወይንስ የእናንተን የገለ መለካት አስፍሩልን። አንድ ግን በጣም አስገራሚ መረጃ እንንገራችሁ። አንዳንድ ጊዜ የአውሮፓ መድረክ በተለይም ሻምፒዮንስ ሊጉ ከሌሎች ኢሮፓ ሊግና ኮንፈረንስ ሊግ ግዝፈቱ ምን ያህል እንደሆነ ማሳያ አንድ መረጃ እንንገራችሁ። ፔፕ ጓርዲዮላ ምን ያህል እውነት እንደሆነ ንግግሩን በዙ ያሳያል። ጓርዲዮላ ሻምፒዮንስ ሊግ ማለፍ ዋንጫ መብላት ነው ማለቱ ይታወሳል። ቼልሲ የኮንፈረንስ ሊግ አሸናፊ ነው። በኮንፈረንስ ሊግ አሸናፊ መሆኑን ተከትሎ አጠቃላይ ያገኘው ገንዘብ 22 ሚሊየን ዩሮ ነው። ውድ ቤተሰቦቻችን አንድ ክለብ እንንገራችሁ ስሎቫ ፕሪስቶላቫ ይባላል። በሻምፒዮንስ ሊግ ነው የተጫወተው። 8 ጨዋታ አድርጎ 8ቱንም ተሸንፏል። አቻ እንኳን አልወጣም። ይህ ቡድን 8 ተጫውቶ 8ቱንም ተሸንፎ 21.9 ሚሊየን ሮ አግኝቷል። ያ ማለት 100 ሺህ ዩሮ ብቻ ነው ከቼልሲ በታች ያገኘው። ቼልሲያውም ዋንጫ አሸንፎ እናም አንዳንድ ጊዜ በአውሮፓ ሻምፒዮንስ ሊግ መሳተፍ ማለት በሌላ አማርኛም ረብጣ ብሮችን ወደ ካዝና ማስገባት ጨምር ነው። ስላቫ ፕሪስቶላቫ በመሳተፉ ብቻ ከቼልሲ ዋንጫ ከበለው ኦልሞስት እኩል ገቢን በአመቱ ማግኘት ችሏል። ጀሬሚ ፍሪፖንግ አዲሱ የሊቨርፑል ተጫዋች ሆኗል። በዛሬ ዕለት ሁሉም የወረቀት ሥራዎች ተጠናቀዋል። የአምስት ዓመት ኮንትራትም ከሊቨርፑል ጋር ተፈራርሟል። ሊቨርፑሎች እነሆ ተጫዋቹን በ35 ሚሊዮን አስፈርመናል የሚለውን መረጃ ደግሞ ለደጋፊዎቻቸው በሚቀጥሉት 24 ሰዓት ባነሰ ጊዜ ውስጥ ይፋ እናደርጋለን ብለዋል። በዛሬ ዕለት ግን ሁሉም ነገር ተጠናቆ ፊርማ ሂደቱም ተጠናቆ የወረቀት ስራውም ተጠናቋል። አንድ አድማጫችን በሐሳብ መስጫ ሳጥናችን ላይ አንድ ተጫዋች ሙሉ ለሙሉ ተስማምቶ እንዲሁም ክለቡም በዝውውር ሂሳቡ ተስማምቶ የሕክምና ምርመራ ሲያደርግ ቢወድቅስ የሚል ጥያቄ አንስቶልን ነበረ። የሕክምና ምርመራ የወደቀ ተጫዋች ወደ እናት ክለቡ የሚመለስ ይሆናል ማለት ነው። በሊቨርፑል እና በባየር ሊቨርኩሰን መካከል የሚደረገው ድርድር እስከዚህ ሰዓት ድረስ ከስምምነት አልተደረሰበትም። ያ ማለት ግን እንደ ፋብሪዞ ሮማኖ ዘገባ ከሆነ ተጫዋቹ ወደ ሊቨርፑል የሚያደርገውን ጉዞ ያዘገይ ይሆናል እንጂ አያስቀረውም ብሏል። ሊቨርፑል ተጫዋቹን ይፈልጋል፣ ባየር ሌቨርፑሰንም ተጫዋቹን ለመልቀቅ ፈቃደኛ ነው። እንዲሁም ፍለረን ቨዝም ለሊቨርፑል ለመጫወት ፍቃዱን ከሰጠ ቆይቷል። ነገር ግን በሁለቱ ክለቦች መካከል የሚደረገው የዝውውር ሂሳብና ና የአከፋፈል ስነስርዓት ላይ እስከዚህ ሰዓት ድረስ ስምምነት አልተደረሰም። ፋብሪዚዮ ሮማኖ ግን ጉዳዩን በጊዜ ለመቋጨት ከሊቨርፑል በኩል ፍላጎት ስላለ ጠንካራ ድርድሮች አሁንም እንደቀጠሉ ነው። ሊቨርፑሎች የጀርመኑን ላይ ባየር ሊቨርኩዘንን በዝውሩ ለማሳመን ጠንካራ ድርድርም እያደረገ ነው ተብሏል። ግን ዝውሩ ይዘገያል እንጂ አይቀረም ብሏል። ለሊቨርፑል ደጋፊዎች ወልቭስ የሊቨርፑሉን የ18 ዓመት ታዳጊ ኬረን ሞሪሰን ለማስፈረም ወደ ሊቨርፑል መጥተዋል። ወልቭሶች እውነተኛ ፍላጎት ነው ያላቸው ይላል የፋብሪዚዮ ሮማኖ ዘገባ። ታዳጊው በወልቭስ ብቻ ሳይሆን በተለያዩ የአውሮፓ ክለቦች ይፈለጋል። የመጫወቻ ደቃ ዋነኛ ጥያቄ ነው ለሞሪሰን። ኬሪያን ሞሪሰንን ለማስፈረም ታዲያ ይፋዊ ጥያቄ ያቀረቡት ወልቭሶች ከሊቨርፑል ምላሽ ይጠብቃሉ ተብሏል። ስሞት ወደ ሆስፒታል አትውሰዱኝ፣ ይልቁንም ወደ አንፊልድ ውሰዱኝ። የተወለድኩት አንፊልድ ሞቴም በአንፊልድ ይሆናል ይላል ስቴቨን ጄራርድ ስለ ሊቨርፑል ሲናገር። የማይረሱም እጅግ በጣም አስደናቂ ጊዜያትን በተለይም ከፍጹም ቅጣት ምት መምቻ ሳጥን ውጭ አክሩሮ የሚያስቆጥራቸው ኳሶች መቼም እንዳይረሳ ያደርጉታል። ትጋቱ በሊቨርፑል ቤት እጅግ በጣም የተለየ ነው። የመሬት ላይ ሸርተቴዎቹ ደግሞ ታሪካዊ ሸደም ጭምር ናቸው። በሊቨርፑል ታሪካዊ ተጫዋች ከምንላቸው ሌጀንዶች ውስጥ አንደኛው ነው ነው። የ2005 የአውሮፓ ሻምፒዮንስ ሊግ ዋንጫን ሊቨርፑል ሲያነሳ እጅግ በጣም አይረሳም። ሌጀንድ ስቴቨን ጄራርድ ከምንጊዜም ምርጥ አማካዮች ግንባር ቀደሙ የሆነው ስቴቨን ጄራርድ ስምንት ቁጥር ቀይ ለባሽ እጅግ በጣም አስደናቂው ተጫዋች በዛሬ ዕለት 44ተኛ ዓመቱን እያከበረ ይገኛል። ሊቨርፑሎች መቼም እንደማትረሱት እርግጥ ነው። የትኛውን ቅጽበቱን ታስታውሱ ታላችሁ በሀሳብ መስጫ ሳጥናችን ላያስፍሩልን። በርከት ያሉ አርሰናላውያን የቤንጃሚን ሼሽኮ ቁጥር አንድ ተመራጭ ሆኖ አርሰናል ወደ ድርድር መግባቱ በርካቶችን አላስደሰተም። ምክንያታቸው ዓመቱን ሙሉ ከጊዮኬሬስኪ ጋር ካነጻጸሩ በኋላ ነው። ነገር ግን በርካቶች ደግሞ በተቃራኒው እንደ ቪክተር ጊዮኬሬስኪ ያለ ተጫዋች የትልቅ ጨዋታ ተጫዋች መሆን አይችልም። ላብነት ያክል ብለው ራሱ አርሰናል ከስፖርት እንግሊዝ በን ተጫውቶ አምስት ለአንድ ባሸነፈበት ጨዋታ ላይም ሳሊ ባህና ማጋሌሽ ቀጥ አደረገው ያቆሙት ተጫዋች በፕሪሚየር ሊግ ካሉ ጥብቅ ተከላካዮች ጋር መፋጠጥ አይችልምና በአውሮፓ እግር ኳስ ውስጥ ራሱን በደንብ ያሳየው ቤንጃሚን ሸሽኮን መርጠዋል ይላሉ አርቴታን። በተቃራኒው ደግሞ ቤንጃሚን ሸሽኮ ባለፉት ሶስት የውድድር ዘመናት ከ18 በታች ጎሎችን አስቆጥሮ ያቅም ሁሌም ከ18 በላይ ያስቆጠረው በዘንድሮ የውድድር ዓመት ሀያ አንድ ጎል አስቆጥሯል። አንድም እድሜው በሱ በታች ያሉ ተጫዋቾች ይህን ያክል ጎል አላስቆጠሩም። እድሜያቸው ከ23 ዓመት በታች የሆኑ ይህን ያክል ግብ አላስቆጠሩም። ባለፉት ሶስት ዓመታት ውስጥ ብናይ እንኳን ዝቅተኛው ጎሉ 18 ነው፣ ሁለት አካታታይ ዓመት ዘንድሮ 21 አስቆጥሯል። ሴስኮ በቀጣይ ሲዝን ባርሰናል አንዱ እንዲፈለግ ያደረገው በአውሮፓ ውስጥ ራሱን ማሳየት ነው ይላሉ። ከትልቅ የጨዋታ ጋር በተያያዘ ደግሞ ቤንጃሚን ሼሽኮ ለአብነት ያክል በትልቅ ደረጃ ከተፋለማቸው ክለቦች ውስጥ ዩቬንቱስ ላይ ሁለት የግብ አስተዋጽኦ፣ ሞኒክ ላይ ሶስት፣ ናፖሊ ላይ አራት፣ ቦሩሲያ ዶርተ መንደ ላይ ሶስት እንዲሁም አትሌቲኮ ማድሪድ ላይ አንድ የገባ አስተዋጽኦ በአውሮፓ መድረክ ሲፋለማቸው ይህን ያህል የገባ አስተዋጽኦ አበርክቷል። የማይክል አርቴታ ምርጫ የሚሆነበት ዋነኛው ምክንያት የትልቅ ጨዋታ ተጫዋችና በአውሮፓ ትልቅ ሊጎች ውስጥ ራሱን ያሳየ መሆኑ ነው ይላሉ እንደ ምክንያት የተነሱ ናቸው። ለማንኛውም የማይክል አርቴታ ብቻ ምርጫ የሆነው ቤንጃሚን ሸሽኮ ወደ አርሰናል ይመጣ ዘንድ ድርድሩ ቀጥሏል። አርሰናሎች አሁንም የሪያል ማድሪዱን የክፍ ተጫዋች ሮድሪጎን እየተከታተሉት ይገኛሉ። እንደ ስፖርት ዘገባ ከሆነ የሪያል ማድሪድ ቆይታ እስካሁን ግልጽ ያለ ነገር የለም። ሎስ ብላንኮች የአራት ዓመቱን ተጫዋች ወደፊት ጣፈንታ አለመወሰናቸው አርሰናሎች አሁንም ከማድሪድ ውሳኔ እንዲጠባበቁ እያደረገ ነው። ክለቡ ለሽያጭ ካቀረበው ከ80 እስከ 100 ሚሊዮን ዩሮ ገደማ ወጪ ሊያስደረግ ይችላል። በተጨማሪም ደግሞ በ ተጫዋቹ በኩል አርሰናል ድርድር ማድረግ የሚፈልገው የሪያል ማድሪድን ውሳኔ ከሰማ በኋላ ብቻ ነው ተብሏል። ተጫዋቹ በዓለም ክለቦች ዋንጫ በቡድን ውስጥ መጫወትና ራሱን ማሳየት ይፈልጋል። የዣቪ አሎንሶ ተመራጭ ተጫዋች ለመሆን ግን የዓለም ክለቦች ዋንጫ ላይ ራሱም ቋሚ ሆኖ መሰለፍ አለበት። እድሉን ካገኘ ራሱን አሳይቶ በሪያል ማድሪድ ቆይታውን የሚወሰንለት ይሆናል። አርሰናሎች እስካሁን መደበኛ ያልሆኑ ግንኙነቶች ቢኖራቸውም ፍላጎታቸው ግን ጠንካራ ነው ብለዋል። የአርሰናሉ የክንፍ ተጫዋች ማርኪኒዮስ እስከ 208 ድረስ በሚያውቀው ኮንትራት የብራዚሉን ክለብ ክሩዜሮን መቀላቀሉ ይፋ ተደርጓል። ስለሆነም የአርሰናሎች ተጫዋቹን በቋሚ ዝውውር ለቀውታ ለማለት ነው። ማንቸስተር ዩናይትድ ቤት የተገፉም የተከፉም ተጫዋቾች ክለቡን ለቀው ከሄዱ በኋላ ላብነት ሜሰን ግሪንውድ የፍራንስ ሊጋ ከፍተኛ ግብ አስቆጠሪ ነው። ዘንድሮ 21 ግብ አለው ከኡስማን ቴምቤሌ እኩል። በተጨማሪም አንቶኒ በኮንፈረንስ ሊግ የፍጻሜ ጨዋታ ደርሷል። ስኮት ማክቶሚኔ ዋንጫውን አንስቷል። በማንቸስተር ዩናይትድ የለቀቁ ተጫዋቾች በጥቂቱ እንደዚህ አይነት ታሪክ አላቸው። ብሩኖ ፈርናንዴዝን የገፈው የለም ግን በዩናይትድ ወቅታዊ ነገር ከተከፉ ተጫዋቾች አንደኛው ነው። ብሩኖ ፈርናንዴዝ በሳውዲ አረቢያው ክለብ አልሂላል መፈለጉ በብዛት ዩናይትድን እንዲያስጨንቅ ያደረገው ነገር ብሩኖ ፈርናንዴዝ ከዩናይትድ ቆይታው ጋር በተያያዘ ሩበን አሞሪም ስለ ተጫዋቹ ቆይታ በተለሳለሰ መልክ መናገራቸው ነበር። ቢቢሲ ስፖርት ዘ አትሌቲክ ከታዋቂ ጋዜጠኞች ፋብሪዚዮ ሮማኖ፣ ቤን ጃኮብስ፣ ሳሙኤል ሉከረስ ተጨምር የብሩኖ ፈርናንዴዝ ጉዳይ አሁን ዩናይትድ ቤት በጥብቅ አሳሳቢም ብሎታል። በሳውዲ እግር ኳስ ውስጥ ክርስቲያን ሮናልዶና ከካሪም ቤንዜማ ቀጥሎ ሶስተኛው ውድ ክፍያ የቀረበለት ተጫዋች እንደሆነ ይታወቃል። ማንችስተር ዩናይትዶች በብሩኖ ሽያጭ ዙሪያ ምንም የተነፈሱት ነገር የለም እስከዚህ ሰዓት ድረስ። የሳውዲ ክለብ ግን ተጫዋቹን ለዓለም ክለቦች ዋንጫ ለማጫወት ሲል ብሩኖ ፈርናንዴዝ እንደ ቅድመ ሁኔታ ያስቀመጣቸውን ነገሮችና በወኪሉ የተነገራቸውን ነገር በሙሉ አሟልተውም ምላሽ ሰጣቸው ዘንድ ለብሩኖ ፈርናንዴዝ ወኪል ነግረው ልከውታል። ታዲያ በሳውዲ አረቢያ የነበረው የሁለቱ አካላት ድርድር ለዩናይትድ የምርም ስጋት ሆኗል። ለማንኛውም ብሩኖ ፈርናንዴስ ከዚህ ሰዓት ድረስ ውሳኔውን አላሳወቀም። እስከ ሰኞ ይጠበቃል ውሳኔው። ማንቸስተር ዩናይትድ ቤት ግን መደናገጡ የምርም ሆኗል ተብሏል። ለሱ ተተኪዮን ዘንድ አስቀድሞ የሰሩበት የአስር ቁጥር ለባሽ ይሆናል ተብሎ የሚጠበቀው ማቲዩያስ ኩና፣ ምናልባትም ብሩኖ ፈርናንዴስ እንደተባለው ዩናይትድን የሚለቅ ከሆነ ብቸኛ ምርጫቸው ሆኖ ይቀጥላል ማለት ነው። ወደ ሌሎች ገበያዎችም ለመውጣት የብሩኖ ፈርናንዴዝ የሽያጭ ሳብ ራሱ ውስጥ ከመቶ ሚሊዮን ሮ ይደርሳልና ለዩናይትድ እሱንም ለመጠቀም ይችላሉ። የብሩኖ ፈርናንዴዝ መልቀቅ ግን እንደ ቀላል የሚታይ ነገር አይደለም በዩናይትድ ዩናይትድውያን የብሩኖ ፈርናንዴስ ስንብት እውን የሚሆን ከሆነ ግን የዩናይትድ እጣ ፈንታ እንዴት ይሆናል? ዘንድሮ እዚህም ደረጃ ሆኖ ለማጠናቀቁ ምክንያት የነበረው እሱ እንደሆነ ይታወቃል። ዳንሰኛው የቀድሞ የዩናይትድ ተጫዋች ጄሴ ሊንጋርድ ስለ ዩናይትድ የሚለን ነገር አለ። የዩሮፕ ሊግ የፍጻሜ ጨዋታን መመልከት ስለነበረብኝ ብቻ ተመልክችዋለሁ ብሏል። እስካሁን የማንቸስተር ዩናይትድ ጨዋታ እመለከታለሁም ካልተቻለም ሃይላይቶችን ፍቅርና ድጋፌ ሁልጊዜም ማንቸስተር ዩናይትድ ነው ብለዋል። ማንቸስተር ዩናይትድ በዓለም ላይ ካሉ ትልቅ ክለቦች መካከል አንዱ ነው። ደጋፊዎች ሁልጊዜ በጭንቀትና በደስታ ይደግፏቸዋል። ስለ ሩበን አሞሪም ከጠየቃችሁኝ ይላል ዩናይትድ ከሩበን አሞሪ ጋር የረጅም ጊዜ ፕሮጀክት ይሆናል ብዬ አስባለሁ። አሞሪም ምን ማድረግ እንዳለበት ያውቃል። እናም ዩናይትድ ቤት ትክክለኛው መፍትሄ እሱ ስለመሆኑ አልጠራጠርም ብሏል። ጄሴ ሊንጋርድ በዩናይትድ ዳንሰኛው ሰው በአንድ ወቅት ለዩናይትድ ባህል መበላሸት ምክንያቱ እሱ ነው በሚል ትችት ሲቀርብበት እንደነበረ ይታወቃል። ከማንቸስተር ባህል ያፈነገጡ በሚል እሱና ጄሴ ሊንጋርድ እና ፖግባ ሲተቹ ነበረ። ለማንኛውም ጄሴ ሊንካርድ ዩናይትድን መደገፌን ቀጥላለው በሩበን አሞሪ አሁንም እምነት አለኝ እያለ ይገኛል። ዩናይትዶች እምነታችሁ ምን ያክል ነው? የእናንተን የግል መልከታ አስፍሩልን። የማሌዥያው ጠቅላይ ሚኒስተር ደግሞ ስለ ማንቸስተር ዩናይትድ እጅግ በጣም አነጋጋሪ ሀሳብ አጋርተዋል። ወደ ቤተሰቦቻችን፣ የማሌዥያው ጠቅላይ ሚኒስትር አንዋር ኢብራሂም ማንቸስተር ዩናይትድ በቀጣይ ዓመት ከሊጉ እንደማይወርድ ተስፋ አደርጋለሁ ነው ያሉት። ከሰሞኑ ወደ ማሌዥያ 32 ተጫዋቾችን ይዞ የአጭር ቀናት ቆይታ አድርጎ የነበረው ማንቸስተር ዩናይትድ በኤዥያ ምርጦች ጋር አንድ ለዜሮ ከተሸነፈ በኋላ አሰልጣኝ ሩበን አሞሪን ያገኙት ያነጋገሩት የማሌዥያው ጠቅላይ ሚኒስትር አንዋር ኢብራሂም ከዩናይትድ ሽንፈት በኋላ የክለቡን ክብር የሚነካ ስቴት ሰጥተዋል። ዳጉ ጆርናል ስፖርትስ ከይፋዊ የጠቅላይ ሚኒስትር ንግግር ውይይት በተከተለ ከሩበን አሞሪ ጋር ከነበረ ውይይት በኋላ በጻፎም አጭር ልጥፍ ማንቸስተር ዩናይትድ አሁንም ዋንጫ ማሸነፍ አልቻለም ሲሉ አክሎም ቀጣይ ዓመት ራስ ምታት ይለቅባቸዋል ወይ ወደ ሻምፒዮንሺፑ እንደማትወርዱ ተስፋ አደርጋለሁ ሲሉ ገልጸዋል። ዩናይትድ ስምንት ሚሊዮን የሚያገኝበት ጉዞ ነው ወደ ማሌዥያ እና ሆንግ ኮንግ ያደረገው በማንቸስተር ዩናይትድ በኩል። ይህን መረጃ ስናጠናክር ከሆንግ ኮንግ ምርጦች ጋር ጨዋታ እያደረጉ ነው። ውጤቱን ደግሞ በቀጣይ ስፖርት የመረጃ ክፍለ ጊዜ ለዩናይትድ ደጋፊዎች እናጋራቸዋለን። የአሁኑን እዚህ ጋር ቋጭ፣ ሰናይ ጊዜ